ወይዘሪት ሊንዳ አስለቅሳለሁ ብሎ ማልቀስም እንዳለ ማወቅ ነበረብሽ። የዛሬው ከባድ ነው። ቤተሰብ ጥፊም አለው። እኛ ያሰብነው ትናንትና ሀይሚ ብሩኬን ለማስተማር ከሊንዱ ጋር ተመካክራ ነው በሚለው ቪዲዮ ሰርተን ነበረ። ብሩኬም ደግሞ ያንን ስላየ ይሄ ነገር እኔ ላይ እየቀለዱ ይሆናል በሚለው ነገሮችን ለማጣራት ዛሬ ሊንዱንና ሀይሚን አንድ ላይ ይዟቸው መጥቶ ነበረ። ነገር ግን ነገሩ እንደጠበቅነው ሳይሆን ሌላ ነው። ቤተሰቦች ሊንዱ ዛሬ ብሩኬም በጥፊ መታዋለች። በግድም ይሆን በወድ ፍቅሬ መቀበል አለብህ ብላ እያለቃቀሰች ነበር። አንቺ በሰው ህይወት ውስጥ ገብተሽ ልታቦኬ ልታመሰቃቂ ነበረ፣ ሰው ልታስለቅሽ ነበር። ገባሽ አይደለ? ዛሬ ግን አንቺ ነሽ አልቅሰሽ ሄድሽው። በመጀመሪያ ደረጃ ጥፋቱ እሊንዱ ጋ ብቻ ነው ልል አልችልም። ሴት ናትኝ የሆነ ሰው ፍቅር ከያዘው ፍቅር ደግሞ በአይን የአይን ፍቅር አለ። ሲቀጥል ደግሞ በመለማመድ በእንክብካቤ በብዛት ች እንክብካቤ ስለመኖድ የተወሰነ እንክብካቤ ሲደረግልን ፍቅር ይዘናል። ልንዱም ደግሞ ያን ነገር ነው የተናገረችው። ከብሩኬ ጋር አብረን ስንውል፣ አብረን ስንበላ፣ አብረን ስንጠጣ በመላመድ እንደዚሁም ትመችኛለች ጥሩ ልጅ ነሽ ቆንጆ ነች ብሎ ሲያደንቀኝ ፍቅር ያዘኝ የኔ ጥፋት አይደለም ብላለች። እዚ ጋ ደግሞ እኔ የምለው ነገር ማለት ነው፣ እውነት ነው ብሩጊያ ታችሁ ከሆነ ቪዲዮ ላይ ራሱ ሁሌ ነው ስለ ሊንዱ የሚያደንቃትኝ፣ መልካም ልጅ ናት፣ ጥሩ ልጅ ናት፣ ቀበጥ ናት፣ ምናምን እያለ ብዙ ጊዜ ይናገራል። ስለዚህ ምንድን ነው በመላመድ ና እሱ የሚላትን ነገር በመስማት ፍቅር ያዛት ማለት ነው እኛና እዚህ ጋር ብሩኬ ጋር ነው ጥፋት አለ ብዬ የማስበው በመጀመሪያ ደረጃ እሱም ተናግሯል። እኔና ሊንዱ የተገናኘነው ቀደም ብለን ነው ከቪዲዮ መጀመሪያ ነው ብሏል እና ሜቢ በመለማመድ እንዳለችው አብሮ በመብላት በመጠጣት፣ ያንንም በማስመልከት ደግሞ ሃይሚ ይሄን ነገር እንግዲህ ብሩኬን እያስተማረችው ወይንም ብሩኬን ፕራንክ እያደረገችው ሳይሆን በቃ ኢንስታግራም ላይ ገብቼ ሃይሚ ነው አረኋት ሴትናት እንድትረዳኝ፣ ሃይሚ ሴትናት እንድትረዳኝ ተብሎ ይሄ ነገር በመጀመሪያ አይነገርም እንዲ ባልሽን ስጪኝና ባሌ ላድርገው እንደማለት እኮ ነው። ሀይሚ እኮ ብሩኬ ላይ ብዙ ተስፋ አላትኝ የኔ የልጆቼ እናትነሽ እናት ነሽ ብሎ ሲላት ነበር። የህይወቴ ቁልፍ ነሽ፣ ካንቺ ውጪ ህይወት የለም፣ ብዙ ነገር ሲል ነበር አይደል እንዴ። በኦዲንስም ልብም ጭንቅላትም ያለው ሀይሚና ብሩኬ ተፋቅረው ትልቅ ደረጃ ደርሰው ተጋብተው ወልደው ከብረው ማየት ነው። አንቺ ደግሞ በዚህ መሀል ገብተሽ ሰው ለማስለቀስ ወይንም ደግሞ ሰውን ዋጋ ለማስከፈል ስትጥሪ አንቺ ራስሽ ዛሬ አለቀስሽ። ገባሽ አይደለም። በመጀመሪያ ደረጃ ደረጃ እንደዚህ ማድረግሽ ጥሩ አልነበረም ሀይሚ ሸም ይዟት ነው አንደኛ በመካከላቸው ክፍተት ነበረ ሁለተኛ ደግሞ ይሄን ስትያት ለሀይሚ ማለት ነው ሀይሚ እሺ ብላ የተቀበለችው ብሩኬ እንዲመልሳት እንዲመልስች ስለፈለገች ነው ማለት አንቺ ስለወደድሽው ብቻ የግልሽ ማድረግ አችም ይሄን ስልሽ ደግሞ ያው ብሩኬም ጥፋተኛ አይደለም አደለም ጥፋት አለበት ማለት ሴት ልጅ ሲጀመር በእንክብካቤ ፍቅር ውስጥ እንደምገባ ማወቅ አለባችሁ እኔ እንዲያውም እያልኩ ነበር ፍቅር ጉንፋን ነው እንዲ ቶሎ የሚይዘው እያልኩ ነበር ነበረ ግን ብሩኬ፣ ከካሜራ ጀርባ ብዙ ጊዜ አብረን አሳልፈናል አለ። ሴትን የምትንከባከቧት ከሆነ የምትፈልገው ነገር የምታሟሉላት ከሆነ ባንዴ ነው ፍቅር የምትወድቀው። ምክንያቱም እንክብካቤን ትፈልጋለች። አንድ አበባ እስኪ የሚፈልገውን ነገር አሟሉለት፣ ውሃ፣ አፈር ስጡትኝ፣ በጣም ነው የሚያብበው። ሽታው ራሱ ያውዳል። ገባችሁ አይደለም? እዚህ ጋር እንግዲህ ያው ብሩኬ እኔ እንደዚህ ነገር አልመሰለኝም ነበር። ፍቅር ከያዘች ይቅርታ ብሏታል በይቅርታ የሚታለፍ ነገር አይደለም። ብሩኬ ማለት እሷ ፈቅድ ይዟትኝ የአንተ ይቅርታ ምንም አይሰራላትም። እዚህ ጋር ተስፋ ያስቆርጣትም። እዚህ ጋር ግን ሀይሚ በህይወቴ ውስጥ አለች ሀይሚ እንወዳታለሁ፣ አፈቅራታለሁ። ያመጣውች ላስቀናት ነበረ ያ ነገር ደግሞ ተሳክቶልኛል። በጣም ይቅርታ በህይወቴ ውስጥ ሰው ስላለ ሀይሚዬ ስላለች ያንቺ መሆን አልችልም ብለህ ተስፋ እንድቆርጥ ማድረግ ትችላለህ። እዚህ ጋር እያልካት ነበረ እኔ ለአንቺ እመሆን ሰው አይደለሁም ከምትላት ይልቅ ተናግራለች። ሊንዱ ቀደም ብላ፣ እኔ አንተን በወድ ባፈቅር ምን ችግር አለ? ሃይሚም እኮ የራሷን ላይፍ ጀምራለች ብላሃለች አይደለ? እንደዚህ ስትልህ ሃይሚም የሄደችው እኔን ለማስቀናት ነው። በቃ እኔ እናሷ ተለያይተን እማን ላይ ሰዎች ነን አብረን ነው መቀጠል ያለብን። ሃይሚ በህይወት ውስጥ አለች፣ ሰው በህይወት ውስጥ አለ። አንቺን ደግሞ ሁለተኛ ሰው አርጌ አላስቀምጥሽም ብትላት፣ እርግጠኛ ነኝ ተስፋ ትቆርጣለች። የዛን የሚያክል ጉዞ አትጓዝም እዚህ ጋር ሃይሚም የራሷን ህይወት የጀመረች እንደዚሁም ደግሞ እሷ አንተን ያለማጣት ያንተን እንክብካቤዎች አንተ የምታደርግላት ነገሮች ስለተመቿትኝ አንተን ያለማጣት የምታደርገው ነገር መሆኑን ማወቅ መቻል አለብህ። እና እንግዲህ ያው ሊንዶ በሴት ህይወት ላይ ቀለድህ እያለች ነው። ያው ብርጌ በሴት ህይወት ላይ የሚቀለድ አይነት ሰው አደለም። ግን ችግሩ ምንድን ነው ካላችሁ የዋህነት ያበዛል። ሁሉም ሰው ልክ እንደ እሱ ልብ ይመስለዋል። ሁሉም ሰው እንዳንተ አደለም፣ ይሄንን ማወቅ አለብህ። በመጀመሪያ ደረጃ ሁሉም ሰው እሱ እንዳሰበው አስተሳሰብ የሚያስብ ነው የሚመስለው፣ እንደዛ አደለም። ሁላችንም ሰዎች ስንባል ልክ እንደ መልካችን አስተሳሰባችንም ስሜታችንም የተለያየ ነው። እዚህ ጋር ጥፋተኛ ነህ የምልህ ግልጹን ስላልተናገርክ ማና ሊንዱም ተስፋ አንድት ቆርጥ ሀይሚ በህይወት ያለች ብለህ ስላልተናገርክ ነው ይሄን ነገር አንተ ጥፋተኛ ነብዬ የምነግር። ሁለተኛ ደግሞ ሴቶችን አንተ ሲንግል ከሆነ አመት የምትንከባከባቸው ከሆነ ቶሎ ወደ ፍቅር ይገባሉ፣ ይሸነፋሉ። ይሄ የሚዋሽ ነገር የለም አደለም። ብዙ ጊዜ ሴቶች የሚያጋጥማቸው ችግር ይሄ ነው። ብዙ ጊዜ በኋላ ልጅ ዘወይ አርግ ዘወይ የሆነ ነገር ሆነው የሚያለቅሱት መጀመሪያ እንዴት ወደዚህ ህይወት ገባችሁ ስትሏቸው እንደዚህ እኮ ነግሮኝ፣ እንደዚህ እኮ ተንከባክቦኝ በዛ ተሸወድሁ የሚሉ ሰዎች አሉ። ይህን ስላችሁ ብሩኬ ያደረገዋል ሳይሆን ሴቶች እንዴት ቶሎ ወደ ፍቅር እንደሚገቡ እየነገርኳችሁ ነው እና ሊንዱ እዚህ ጋር የመጣሹ በመጀመሪያ የመጣሽበትን መርሳት አልነበረብሽም በቃ የመጣሽበትን ስራ ሰርተሽ ውልቅ ብለሽ መሄድ ነው እንጂ ያለብሽ በሰው ህይወት ውስጥ ገብተሽ ሌላ ነገር ለማድረግ መሞክር አልነበረብሽም ዋጋ ደግሞ የምከፊው አንቺ ነሽ አሁንም እየከፈልሽ ነው ቀጣይም እየከፈልሽ ነው ሲጀመር ብሩኬን በጥፊ መምታት ተገቢ ነው ብዬ አላስብም እኔ ሀይሚ ማለት ነው ልክ ሊንዱ ብሩኬን ስትመታ ሀይሚ ደግሞ ሊንዱን ብትመታት ብዬ የተመኘው። ምክንያቱም የሀይሚዬ ንብረት ነው ብሩኬ፣ ማለት የሀይሚ ንብረት ነው ገባችሁ አይደለም? ሀይሚም እየተናገረች ነበረ፣ እኔ ሊንዱ እንደዛ ስትለኝ በቃ ተረድኋት ሴት ነኝና፣ እኔም ቢደርስ ብኝ ብዬ አስቤ ተረድኋት እያለች ነበረ። ግን አለች ሀይሚዬ ማለት ነው፣ ግን እኔ አይመለከተኝም ብሩኬ አንተነህ መጨረስ ያለብህ እያለችው ነበረ። ብሩኬ ደግሞ በጣም ተጨናድቆ የሚያደርገው ሲያጣ ሀይሚዬ ሊንዱን ይዘሽ ሂጂ አለ። የት ነው ይዛት የምትሄደው እንዴ? ሊንዱ እኮ ሀይሚን አይደለም ያፈቀረችው፣ ብሩኬ ነው አይደለ? ብሩኬ ነው መልስ ሰጥቶ በደንብ ማለት ነው አስረድቶ አስረግጦ ሊንዱን መሸኘት ያለበት እንጂ ከህይወት ውስጥ ማስወጣት ያለበት እንጂ ሀይሚ አይደለች። እኔም እኮ አለች ሀይሚ እኔም ውስጤ እየቆሰለ ነው፣ ነይ ስትለኝ የምመጣው ብቻ ተከድኖ ይብሰ ሊቀመጥ አለች። ማውጣት መናገር አልፈለገችም። እዚ ጋ አንተ ሊንዱን ከሕይወትህ ራስህን ማስወጣት ያለብህ ራስህ እንድታስወጣት ነው የምትፈልገው። ሀይሚም ይሄን ነገር እያደረገች እያለች ወይንም ሊንዱን በቃ እንደሴት ተረድቼሻለሁ ያለቻትኝ አንተ ስቀጥራትም እየመጣች ነገሩን የምታየው የምሰማው በግልጽ አማርኛ ስታወራ ብሩኬ አንተን ለመስማት ነው ሌላ ፈልጋ እንዳይመስል ገባ አደለ ዛሬ በጥፊ ሲምታ ምንድን ያለችው ስፍስፍ ነው ያለችው በጣም ደንግጣለች በጣም ስፍስፍ ብላለች የተመታውን ፊቱ ምናምን እየጠባበሰች ነበረ ውስጧ ተሰምቷታል ግን ምን ማድረግ እንዳለባት አታቅም ምክንያቱም ቁልፉ ያለው ብሩኬ ጋር ስለሆነ ማለት ነው ሁሉንም ማስረዳት እውነቱን መናገር በህይወቱ ሰው እንዳለ መናገር ያለበትና ሰዎችን ማራቅ መሸኘት ያለበት ብሩኬ ነበር እንጂ ሀይሚ አይደለችም። እና አሁንም ጊዜው የረፈደ አልመሰለኝም። ሊንዱም ጨርቅ የማቄን ሳቲ እንዲህ ፍቅር በግድ አይሆንም። ከአንድ በኩል የመጣ ፍቅር ትጎጃለሽ፣ ህይወትሽ የሚያሰቃቀሉ እያለ ነበረ፣ በጣም እያባበላት ነበር። አሁንም ብሩኬ በጣም እያባበላት ነው። እንደዚህ አይነት ነገሮች ስሜት ውስጥ ያስገባል፣ ፍቅር ውስጥ ያስገባል። እንደ አድናቆት እኮ ከባድ ነው። እስኪ አንዱን አንድ ወንድ ሂዱና የኔ አንበሳ በሉትኝ ሌሊቱንም ቀኑንም እድሜውም ሁሉ ሲያሰላስለው ነው የሚያድረው የሚውለው፣ ገባችው አይደለም ሴትም ደግሞ ተመሳሳይ የሆነ አድናቆት ሲሰጣትኝ ያን ሰውዬ ታልመዋለች። በቃ የራሷ ለማድረግ ትፈልጋለች። ህይወቷ ሁሉ አእምሮ እንዲቀጥል ስለምትፈልግ ብሮኬ ግን ያው ዛሬ የተናገረውን ሰምታችኋል። አንቺ ጋብቻ ስሜት ካለ እኔ ጋ የሌለን ስም ቤት ከየለ አምጣው እንደዛ ከሆነ አንቺን ብቻ አንቺን ብቻ ሰምቼ ወይንም አንቺ ስለምታፈቅድኝ ከአንቺ ጋር ብሆን ህይወትሽ ይመሰቃቀላል እያላት ነበር። እሷ ግን ጨክናለች፣ ይመሰቃቀል እያለች ነበረ። ሊንዱ ሊንዱ፣ በነገራችን ላይ ይሄ የአይን ፍቅር ነው። ያው የእንክብካቤ አንዳንድ ነገር ሲያረግልሽ አብረት ስትውይ፣ ስትባይ፣ ስትጠጪ፣ ሲያደንቅሽ፣ ያው ቪዲዮ ላይም በተደጋጋሚ እያደነቃት ነበር። ሲያደንቅሽ ያው ፍቅር ያዘሽ ነው እንጂ ሌላ ነገር የለም። ብዬ ነው የማስበው። እንዲያውም ዛሬ እኔ ነገሩ ይፈታል። እኛ መጓጓታችንን ማለት አዲስ ነገር ይኖራል ብለን መጓጓታችንን አልተውንም። እነሱም ደግሞ ባልጠበቅነው ነገር ብዙ ነገሮችን ሰርፕራይዝ እያደረጉ እየቀጠሉበት ነው። ግን ደግሞ እኔ እንደኔ ማለት ነው ከዚህ በላይ ጉዞ ቢበቃችሁ መልካም ነው። የምሬን ነው። እንዲያውም ሀይሚ ተናገረች፣ ውሸት አይደለም። እኔ ኢንስቴግራም ላይ መታወራች ምን ላድርግ? በቃ እናንተ አንተ እናሷ ጨርሱ ማትወዳትም ከሆነ አንተ ጨርስ እያለች ያው ብሩኬን እያበረታታችሁ ነው። ለሌላ ጊዜያችሁ ግን ትምህርት ይሆናችሁ። የሆነ ወንድ ወይንም የሆነ ሴት በህይወታችሁ ስታመጡ ያ ሰው ፍቅር እንደሚይዘው እንደገና ደግሞ ከእናንተ የሆነ ነገር እንደሚፈልግ ትምህርት ተማሩበት። ገባችሁ? እዚህ ጋር ሊንዱጋም ጥፋት ያለ አይመስለኝም። ስለተንከባከባት ወደደችው። ይቅርታ ቢላት ደግሞ የእሷ ልባ ይጠግነውም። ገባችሁ አደለ? ሌላ ሀይቢ በህይወት ያለች በቃ ሌላ ሴት አለች በህይወት ቢላት፣ ግን ተስፋ ትቆርጣለች። ወደ ነበረችበት ወደ ራሷ ትመለሳለች ማለት ነው። ብቻ ሊንዱም ብሩኬም ነገሩን ክሊን ብታረጉት፣ እኔ መልካም እህታችሁ ነኝ። መልካም ነገር ነው የምመኝላችሁ። በመልካም ነገሮች እንዲቋጭ ነው የምፈልገው። እዚህ ጋር ሊንዱ ለምን አፈቀርሽ ብዬ ምንም ልላት አልፈልግም። ብሩኬም ለምን ከህይወት ቶሎ አላስወጣትም ብዬ ምንም ልል አልፈልግም። ግን ደግሞ ያው ዞሮ ዞሮ ዞሮ መዝጊያው ጭባሮ ይባላል አይደለ? የትም ተባለ የትም፣ ማንም መጣ ማንም ሄደ፣ ሀይቢና ብሩኬ አብረው ከመሆን ምንም ነገር እንደማያግዳቸው ቤተሰብ ማወቅ መቻል አለባችሁ። እንደውም ዛሬ እኔ መሰለኝ ያው ትናንትና ሀይሚ የተናገረችው ነገር ነበር፣ ኪዱ መቶ እንዴት እንደዚህ ትያለሽ? ብሎ ነገሮችን ያው ተጣልቷት የሚወጣ በዛው ደግሞ ሊንዱም የምትቀር ሀይቢና ብሩኬ ተስማምተው የሚመጡ ነበር የመሰለኝ ነገሩ። እንደዚህ በቀላል የሚቋጭ ነገር አይደለም ቤተሰብ ገና ጥፊም አለ። የብሩክ ጥፊ ዝንብ እየሳስበው ማለት ነው። በጥፊ ስትለው አዲስ አበባን ሙሉ አዲስ አበባን አካሉ ቱርክ የገባ ለሚመስለኛ ዙሪቱ አቤት። ከእንደዚህ አደጋ ሁላችሁንም የጠብቃችሁ። ፍቅርን በግድ በዱላ እመኑ። አዎ ፍቅሬን በዱላ ተቀበሉ እንዴ! ፍቅር የሚገለጠው በጥፊ ነው ብሎ ከሚያምን ሰው ፈጣሪ ጠብቃችሁ። እኔ በጣም ነው ደነገጥኩት። የምሬን ነው።